ማንም በክፉ እንዳያየት አልፈልግም። ወላሂ ምሬ ነው። ማንም ክፉ እንዳያወራ አልፈልግም። ምትራ አሮጊቶች ደግሞ አረጀች እንድትሉም አልፈልግም። በተአምር አነስ ያላችሁ ሰዎች ይሄን እንደማጽቡት እርግጠኛ ነው። አሪፍ እድሜ ላይ ያላችሁ ሰዎች አሮጊት አሮጊቶች ናችሁ። ንጽቡት ወይ ወልዳችሁ የፈታችሁ ወይ ባላችሁ የካዳችሁ ማንም ወላሂ ነው የምላችሁ ከምጽቡት እያንዳንዳችሁ አርጅጅ ከምትሉ እድሜ ተቃጠለ ከምትሉም እያንዳንዳችሁ ኢክራም ትበልጣለች። የፈለገችው ምርጣይ ማግባት እንትን አላት። ከመልክ መልካል፣ ቁደራ፣ ከእውቅና እውቅና፣ ከስርዓት ስርዓት። እዚህ ጋር ልክ እሷን ይበታች አድርጋ እድሜዋ አንተም እድሜ የራሴ ስለራሴ እድሜ ኢሳማ ነገር ይህን ነገር በተለይ በሚወዳቸው ሰው በሚያከብራቸው ሰው ከመጣችሁበት ልክ ልካችሁን እስካፍንጫችሁ እስከ ጥግ ነው የሚናገረውን። ይህን ነገር በጣም ነው የምወድለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ ውድ ቤተሰቦቼን? ያለውኝ ከሰሞኑ ናድና ኢሳም እንግዲህ ቴክታክ ቪዲዮ እየሰሩ ፖስት ያደርጋሉና በዛ ኮሜንት ስር በጣም አብዛኛው ሰው ናድን እያደነቀ ኢክራምን ለመሳደብ ለማሸማቀቅ የሚሞክር በጣም አንዳንድ ሰዎችን እየተመለከትኩ ከነበረ ለራሱ በራሴ ማለት ነው ማለት ያው ኤክራምን እንኳንም ተውካ ታርጅታ ነበር። ይችንም ፖቅቅ ላገኘ አፈስካት የሚል ብዙ ኮሜንት እየተመለከትኩ ነበር እና በጣም የተገረምኩ ሲሪየስ። እውነቱን ስነግራቸው ማለት የሰው ልጅ ለምን ኖርክ ተብሎ መሸማቀቅ አለበት እንዴ? ጋይስ፣ እንዴ፣ እንዴት ነው የምታስቡት? ምን ሆናችኋል? ማንም ሰው እኮ ማለት ነው ረጅም እድሜ የሚኖር እኮ አላ ሲፈቅድለት፣ ፈጣሪ ሲፈቅድለት ነው። እድሜ ጸጋ ነው። ማወቅ ያለባቸው ነገር ማለት ነው ስንቶች አለው አይደል፣ በለጋ እድሜያቸው በልጅነታቸው ስንት ነገር አስበው ስንት ነገር አልመው ምንም ነገር ሳያሳኩም ሳይኖሩ የሞቱ አሉ። ለምን ኖርሽ ለምን ኖርክ ተብሎ ሰው በእድሜው አይሸማቀቅም። ኧረ ብሰሉ ብሰሉ፣ ወላሂ ብሰሉ። ምን ሆናችኋል? እንዴት ነው የምታስቡት? ሲቀጥል ደግሞ ናዲም ብትሆን እኮ እንደዚህ ሆነ አትቀርም። የናዲም እድሜ እየጨመረ እንጂ የሚሄደው እየቀነሰ አይደለም። ወይ ደግሞ ባለችበት ቆሞ አይጠብቃትም እድሜ። የእሷም በቃ እየጨመረች ነው የምትሄደው፣ እያደገች እያረጀች ነው የምትሄደው። ማናችንም ቢሆን እንደዛ ነን። ማወቅ ያለባችሁ ነገር ደግሞ እኛ ፈልገን ያመጣነው ነገር የለም፣ እኛ ፈልገን ደግሞ የሚሄድ ነገር የለም፣ ወይም ደግሞ የምናስቆመው ነገር የለም። በቃ ሁሉን ነገራችን የሚቆጣጠረው አምላካችን አላህ ሱብሐነሁ ወተዓላ ወይም ደግሞ ፈጣሪያችን ብቻ ነው። በቃ ማወቅ ያለባችሁ ነገር ማለት ነው፣ አይደለም የሰው ልጅ ቁንጅና ይረግፋል። ገባችሁ? የአስር ቆንጆ ብትሆኑ ቁንጅና ይረግፋል። አይደለም ቁንጅና ይቅርና ጤና በራሱ እኮ የሚከዳበት ይከዳል እኮ፣ ጤንነት ለራሱ ይከዳል። ስለዚህ ማንንም ከማንንም አታወዳድሩ፣ አታወዳድሩ። ንቁ ማለት በቃ፣ እውቀት ግዙ። እንደዚህ የምታስቡ ሰዎች ማለት ነው፣ ሴት ሆናችሁ ሴት ልጅ በእድሜ ለማሸማቀቅ አይደለም። ሴት ልጅ ማንኛውንም ሰው በእድሜ አይሸማቀቅም። እድለኛ ስለሆነች ነው የኖረችው። ሲቀጥል ተጠቅማበታለች እኮ ኢክራም። ሲጀመር ከናዲ ጋር ምንም አትወዳደርም። ናድና ኢክራም እኔ ማወዳደር አልፈልግም፣ ግን ናዲና ኢክራም እናንተ እንዲገባችሁ ማለት ነው እናያቸው ከተባለ የምድር እና የሰማይ ያክል ልዩነት አላቸው። በምንም ነገር ትበልጣታለች ኢክራም፣ በምንም ነገር ከእውቀት እውቀት አላት። ቁጥብ ናት። ማንም ወንድ የሚፈልጋት አይነት ሴት ናት። ጠንካራ ሴት ናት። የስራ ሰው ናት። ገባችሁ የስራ ሰው ስለሆነች ጠንካራ ስለሆነች ገንዘብ አጠቃቀም ስለምታውቅ እውቀት ስላላት ነው እዚህ ደረጃ የደረሰችው። ሰው ከምድር ተነስቶ አይደለም ትልቅ ደረጃ የሚደርሰው። ገባችሁ? ስንት ነገር ለፍቶ ደክሞ፣ ሰርቶ ብዙ ፈተና አይቶ ምናምን ነው ትልቅ ደረጃ የሚደርሰው እና ኢክራም ደግሞ በምንም ነገር በእድሜም በእውቀትም በስራም በምንም ትበልጣታለች ናዴ ያባለችው ግን ናዲን እያጣጣልኳት አይደለም። እሷም እንደሷ መሆን ከቻለች እሷን ኤክራም የደረሰችበት ደረጃ ትደርሳለች። ትድረስ ግን እናንተ እንዲገባች ነው እዜጋ እያወዳደርኩላችሁ ያለሁት እና ኤክራም ማንም ወንድ ተንበርክኮ ለምኗት የሚያገባት አይነት ጀግና ሴት ናት። በቃ ማንም ወንድ የሚፈልጋት አይነት ሴት ናት። እንደዚህ ራሷን የምትጠብቅ ሴት ማንም ወንድ ነው የሚፈልጋት። ማንም ወንድ ነው የሚመኛት ከሌላ ወንድ ጋ ምናምን ከሰላሳ ወንድ ጋር የተነካካችን ሴት ማንም ወንድ ዘወር ብሎ አያትም አይመኛትም ገባችሁ ቢመኛት እንኳ በቃ ለሆነ ጥቅም ለሆነ ስራ ወይ ደግሞ ለሆነ ለሆነ ነገር የሆነ ምክንያት ይኖረዋል እንጂ እንደዚህ ለቁም ነገር ለትዳር ማንም አይፈልጋትም ከሰላሳ ወንድ ጋር የምትለጠፍ የምትነካካ ሴት ኢክራም ደግሞ እንደዚህ አይነት ባህሪ የላትም አሁን ለራሱ ዘና ፈታ የምትለው በራሷ ሙድ ብቻዋን በቃ በራሷ ነው የምትንቀሳቀሰው ገባችሁና ይቼ ደግሞ በቃ እኔ በጣም እንዴ ምን ሆናችኋል? አታወዳድሩ። ማን ነው መደገፍ ካለባችሁ መከተል ካለባችሁ የፈለጋችሁትን መከተል ትችላላችሁ፣ ግን ሌላውን ሰው ማጣጣል ምን አስፈለገ? ሲቀጥል እናንተን ማናያችሁ? እውነቱን ነው እኮ ኢሳም። በነገራችን ላይ እንደዚህ እያላችሁ በእድሜ ሴት ልጅ የምትሳደቡ ሴቶች አግብታችሁ የፈታችሁ ወልዳችሁ የተፋታችሁ ልጆቻችሁን በየቦታ የጣላችሁ ልትሆኑ ትችላላችሁ። ይቅርታ ለንግግሬ፣ ግን ያስ ብላል አብዛኞቻቸው እንደዚህ አይነት እንትን ናችሁ። እኔም ስላየሁት በእኔ ስለደረሰ እኔም ስላየሁት ማለት ነው። አንዷ አንድ ጊዜ እንደዚህ ሙልጭ አድርጋ ምናምን ሰደበች ምናምን እንደ ትልቅ ሴትዮ ምናምን አድርጋ ሰደበች፣ ሰደበች፣ ሰደበች። ከዛ የሆነ ቀን እሷ ፎቶን ፖስት ታደርጋለች። ስለ እሷ ሰማለሁ። የልጅ እናት ትልቅ ሴትዮ ናት፣ ምናምን ኦ ሰሁላ ምናምን ብዬ በቃ ታዝቢያ አለፍኳት ማለት ነው። እና እኔም በራሴ ስላየሁት እውነት ነው። በቃ ትላልቅ እንደውም አንዳንድ ጊዜ ሜዳ ላይ ካየሁት ከታዘብኩት ነገር አንድ ነገር ላካፍላችሁ እና አንዳንድ ሀበሾች ልደታቸውን የሚያከብሩ አሉ እና ሰላሳ ዓመት አርባ ዓመት ምናምን ሆናቸው ልደታቸው ሲያከብሩ ምናምን ከታዩ በቃ ስድብ ተውኝ፣ ስድብ አትጠይቁኝ። የሚሰደቡ ስድብ አንቺ ቋንቋና ምናም ርማይሰደቡ ስድብ የለም እና በእድሜያቸው ያሸማቀቋቸዋል እና ሌላ ሀገር ላይ ደግሞ ስትመለከቱ እንደዚህ እድሜያቸውን ማነው ይሄ ልደታቸውን ሲያከብሩ እድሜያቸውን ሲናገሩ ምናምን በጣም ነው የሚደናነቁት። ቀስትሮንግ እንደሆኑ ሌላ ስራ ጠንክረው እንዲሰሩ ምናምን ያደርጓቸዋል። እኛ ሀገር ግን በቃ በእድሜያቸው አፍረው ተሸማቅ ምናምን ከሚዲያ እንዲጠፉ ነው የሚያደርጓቸው። እና የታዘብኩት ነገር ይህንን ነው እና ስለዚህ እንሰልጥን እንሰልጥን፣ የምን እስከ መቼ ሀያ አንደኛው ክፍለ ዘመን ላይ ነን እኮ አይደለም። ሀያ አንደኛው ክፍለ ዘመን ላይ ሆነን ይቅርና ገና ወደ ኋላ እንኳን ብንሆን እንደዚ አይነት አስተሳሰብ አላቅም። በፊት ላይ ይኖር ነበር እንዴ ነበር እንዴ እኔ እያለሁ አይመስለኝም አሁን ላይ ያመጠ ነው አላቅም ሰው እያደገ ሲሄድ እኛ ደግሞ ወደ ማላድ ምንድን ነው የሚባለው ወደ አለማደጉ ነው የምንሄደው የምንመለሰው የምንፈልገው ያንን ነገር ነው በቃ አለማደግ አለመብሰል አለማስተዋለ አለማስተንተን ነው የምንፈልገው እኛ ኢትዮጵያውያኖች እኛ ሀበሾች ያው ሁሉንም እያልኩ ሳይሆን እንደዚ አይነት አስተሳሰብ እንደዚ አይነት አመለካከት ያለን ሰዎች ማለት ነው። ሶ ለማንኛውም እናንተ ኖሯችሁ ጥሩ ጊዜ ተጠቀሙበት፣ ወይንም ደግሞ ጥሩ ነገር ስሩበት እድሜያችሁ። ዋናው ነገር እሱ ነው።